ገዛ ከላሂ ኼር። ማሻ አሏህ ማሻ አሏህ። ይህንንማ ከኒን ያየኮ ሀሚድ ነው። እሺው መሀመድ ቀጥል። ኧረ ሀሚድ ምን ሆነ ነው እንደዚህ ድምፁን አበዛኸው? ቅድም ስትቀራ እንዲህ አልነበረም። ድምፁ ላይ በራግ ያለ ነበር። አሁን ግን ይህ ሰበብ ነው። ከፍ አረግከው በጣም አረጋጋልኝና የሆነ ቀለል አድርግልኝ ቢያንስ የሆነ ድምፁ በጣም ከባድ ነው። አሁን አያያዝም ድምፁ የሆነ አቅለ ማለት እንት አረጋጋ ውስጥ አይ ድምፁ በጣም እንትኑ በጣም ወደ ላይ ወደ ታች የሚወርደውን የሆነ አንድ ወጥ አድርግልኝና አረጋግተ በልልኝ ቢያንስ ላይ ትልቅ ምናምን እንዳታደርገኝ እንደዚሁ እንዳለው ቢስሚላህ ቢስሚላሂ ረህማን ረሂም አልሐምዱሊላህ ረቢ ረቢልአለሚን

አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ማሻ አሏህ አላ ማሻ አላ ማሻ። እንዲያው ከዚህ በላይ ከፍ ያርግ። አኮራሃኝ። ይሄን ነገር ወላሂ ከኔ ያንተ ይሻላል። ስለብ አንተ በነበርክበት ሲትዌሽን ስታስበው ጭራሽ በአንተ ቦታ ጎን። ግን እንዴት ነው ተስፋ አለህ ጃ? እኔ አሁን ስል አይተ ምን ተሰማህ ስማ? ዛሬ ወላሂ ልንገረህ፣ ዛሬ ምን እየሰማሁህ ነበረ መሰለህ? ጠዋት የሰለምክ ጊዜ እስልምና ልቀበል ነበረ ምናን ያልከኝ ጊዜ ትዝ ይላል። አላህ ግን ይገርማል ወላሂ። እና ወደ እስልምና መምጣት አይቀርም ምናምን አለኝ እንደሆነ፣ ቆይ ላሰማችሁ፣ ወላሂ ዛሬ እየሰማሁት ነበር እና በቃ እኔ አላምንም አልኩኝ፣ ግን በቃ ለአላህ ነው የምሰጠው አልኩኝ። ወላሂ ለአላህ ነው የምሰጠው በቃ ብዬ የነበረ ልጅ እንደው አላህ። እኔ ግን ካፊሮች ላይ ግን እንደ አላህ የሚያላገጥባቸዋለ ወላሂ። አስቡት እስልምናን ሲዋጋ የነበረ ልጅ አላህ ልቡን ገለባብጦት የኛ አድርጎት አላሁ አክበር። እንደው ሌላ ምን ይባላል? ወላሂ እኔ ይከብዳል፣ በጣም በጣም ነው የሚከብደው እስኪ ቆይ ቪዲዮውን ልፈልገው፣ የሆነ ቪዲዮ ላሰማችሁ። እስከዛ ድረስ አሚዶ ወይ አንድ ሰው ከሱራ አልረህማን ደግሞ ብትቀሩልን። ሱራእጃእጃኝፍራለኛሉ ነበር ስምትላለጃ እኔ ወላሂ ምን እኔ ችግር እንዳለብኝ ታውቃላችሁ። ይጠፋብኛል መሀል ላይ እንዲህ ሰው በተሰበሰበበት እንደ ጉዳይ እኔ ማውራት ላይ ነኝ። ጎበስ እና ተረዱኝ አተረዱኝ እኔ ኮመንት ላይ ሰው ምንድን ነው የሚል ቀርቻ ቃለው እኮ ግን ይጠፋብኛል። መታጠፊያ ሶስተኛው መታጠፊያ ላይ ምናምን ይጠፋብኛል። ለምን እንደሆነ እኔ እንጃ አንረዳም እያሉ ነው። ተረዱኝ ናቸው የሆነ ትንሽ ሱራ በትቀራላቸው አሪፍ ነበር ከቻል ማለት ነው። አረቱ አታስጨንቁኝ እናንተ ሰዎች ገብተው ጃ የሆነ ሰርፕራይዝ ልታደረገን ነው በልሽ፣ ቶሎ መላፍጥ ነው። ምን ሰርፕራይዝ አደርጋችኋለሁ? እባክህ ግራ ገብቶኝ፣ እኔ የአንተን ቪዲዮ እየፈለግኩት ነው። ቆይ አንዴ እንትን ልበል፣ ና እቀራላችኋለሁ፣ ችግር የለው። በእውነት ስለ ቁርአን ሲነሳ ቁርአን ሲቀሩ ሙስሊሞች በፊት መስማት አልፈልግም ነበር። ግን በጣም በጣም ትልቅ ነገር ነው። ውስጥህ በጣም እርጋት ያገኛል። እና አላህ ለሙስሊሞች የህይወት ምግብ የሆነ ቃል ነው የሰጣቸው። ቁርአንን ሁልጊዜ በልባቸው እንዲይዙት እንዲያስቡት፣ በማንኛውም ሁኔታ በማንኛውም ቦታ ላይ ቃሉን በልባቸው ላይ ነው የጻፈው እና በጣም ይገርመኛል። ቁራን ሲቀራ ድምፁ ስትሰማው፣ በተለይ ደግሞ ትርጉሙን የምታውቀው ከሆነ በጣም በቃ በጣም ከባድ ነው። እና እድለኛ ናቸው ሙስሊሞች። አሁን መጽሐፍ ቅዱስ ባይዘው ለመቅራት አይመችም፣ እንደዚህ ለማንበብ አይመችም። በቃል ይዘ ለማንበብ አይመችም። አንደኛም ታሪክ ታሪክ አዘል ስለሆነ